ሰላም ጤና ይስጥልን። በያላችሁበት እንዴት አላችሁ? የተከበራችሁ ተመልካቾቻችን፣ የቅዳሜ የእንግዳ ሰዓታችን ላይ ተገናኝን። የዛሬ እንግዳችን አቶ ዘመዴነህ ንጋቱ ናቸው። ከእሳቸው ጋር የምናደርገውን ቆይታ እንድትከታተሉ በአክብሮት ጋብዛቸዋለሁ። በጣም አመሰግናለሁ ለጊዜያት በቅድሚያ። እኔም እዚህ ድረስ ስለመጣሽ በጣም አመሰግናለሁ። በአዲሱ ተቋም በአዲሱ ቢሮ ተገናኘን። እንግዲህ ሲቪ ካፒታል አይደለ? አክሲዮን ማህበር የልማት ባንክ እንኳን ደስ ያሉት ልበሎት። ጥሩ ስለሆነ ፈቃዱ አንድ ጽሁፍ አየው ስለ እርስዎ ርዕሱ በጣም ሳቢ ነው። ከርዕሱ ሲጀምር ከአፍሪካ አቪዬሽን ስኬትና ከኢንቨስትመንት እድገት ጀርባ ያሉት ስትራቴጂክ ሊደር ይላል። ራሱ ይሄ እንዲህ ነው እና እንግዲህ፣ በአፍሪካ አቪሽን ውስጥ የእርሶ ስም በጣም በጉልህ ይነሳልና በተለይ ደግሞ ካለፉት 18 19 አመታት ጀም ወዲህ ኢትዮጵያ አየር መንገድ ላይ የሰሩት ስራ በስፋት ይነሳል። ግን ከዛ በኋላ ብዙ መንገዶች ነበሩ። ዛሬ ላይ ኢትዮጵያ አየር መንገድ ሲያዩት፣ አፍሪካን አቪሽን ዘርፍ ሲያዩት እርስዎ ምን ይሰማዎታል? አንደኛ ነገር አቪሽን አንደኛ ፓሽን ነው። አዎ ሜቢ ብዙም ስትራቨል ስለማድረግ ነው አሁን ለመጀመሪያ ጊዜ ይህንን ካምፓኒ ይህን ባንክ ስለምናቋቁም በሚል ሁለት ወር ከአዲስ አበባ አልወጣሁም። ለመጀመሪያ በሰላሳ ዓመት ውስጥ አልበር ኦደ ሆነብኝ አለን። ምክንያቱም በወር ሁለቴ ሦስቴ የትም ሀገር የኤቪዬሽን ሴክተሩ ላይ በጣም ብዙ እንሰራለን። በፊት ማኔጂንግ ፓርትነር የነበርኩበት ፋርም ግሎባል ፋርም ነው፣ አርንስት ኤንድ ያንግ ዛሬ የኤቪዬሽን ዲቪዥኑን የኢንቨስትመንት ባንኪንግ ግሩፑን በተለይ ኢስት አፍሪካን ሞስት ኦፍ አፍሪካን የነበርኩ ምመራው እና አንደኛው ትኩረት ሰጥተን የነበረው ምንሰራበት ሽንሽን ስንል ኤርላይን ብቻ ሳይሆን ኤርፖርቶችን ብዙ ሰርተናልእንደምታ ብዙ ግሬሄር አለ 0 ዓመት ማለትነው በዛ ውስጥ ላቲን አሜሪካ ብዙ ሰርቻ ለው ብራዚል፣ አርጀንቲና፣ ቺሌ፣ ዩሮ ብዙ ሰርተናል አሁን እንሰራለን እና ከሁሉም ከሁእነ የሚከፍሉን ፊ የምንሰራቸው ስራዎች ማግኒቱድ በጣም ትልልቅ ማልቲናሽል ኢትዮጵያ ኤርላይንስ ግን ትራንስፎሜሽናል የሆነው ለኢትዮጵያ ብቻ ሳይሆን ለአፍሪካ ዓለም እኛም የመጀመሪያ ጊዜ የቆ24 ሀያ ዓመት ማለት ነው። መጀመሪያ ጊዜ እኛ ተመርጠን ከኢትዮጵያን ኤርላይንስ ጋር አብራችሁን ስሩና ትራንስፎርም እናደርገው ሲባል ለእኔ እንደ ቢዝነስ አላየሁትም። ዘ ፓሽን ለሀገራችን ትልቅ ለውጥ ደግሞ በጣም ከልጅነት ጀምሮ ምንኮራበት ድርጅት ነው አይደለም። ስለዚህ እንደ ሌጋሲ ቢየው ኔ ነበር ፕሮጀክቱን ሊድ ያደረኩት ያደረግኩት ግን ወደ 22 የሚሆኑ ኢንተርናሽናል ኮንሰልታንቶች ከኒውዮርክ፣ ከለንደን፣ ከሲንጋፖር ሁሉ አምጥቼ ነው የሰራ ነው ግን አ ፕሮጀክት ከስሩ ግን የእኛ ኢትዮጵያኖች ሻዶ እያደረጉ እንዲማሩ አደረግኩ። የእኛ ኢትዮጵያን ላይንስ መጀመሪያ ኮንሰልቲንግ ስንሰራ ሳውዝ አፍሪካን ኤርዌይስ 110 አውሮፕላን ነበረው፣ ኢትዮጵያን ላይንስ 12 ነበረው። ዛሬ ኢትዮጵያ ላይ ወደ 160 አውሮፕላን አለው። ሳውዝ አፍሪካን ወይ 8 አውሮፕላን ያለው ፕሮፊት ካገኘ 15 ዓመት ይሆናል። የሳውዝ አፍሪካን ወይ ለምን የነሱ መንግስት ኢንተርፊር እያደረገ ቢዝነሱ በደም ራን እንደ ኢትዮጵያ ላይ እንዲያለ ነገር ኢትዮጵያስ እንዲያለ ነገር የለም። አየር መንገድ ራሱን ችሎ ተንቀሳቅሶ ዛሬ ግሎባል ነው። እኔ እንደውም the biggest airline in አፍሪካ ማለት አቁሜ ያለው

ካታር በተለይ የጋልፍ ኬሪየሮቹ እነሱ ኮምፒት እያደረጉ በዚህ አመት ወደ 20 ሚሊዮን ፓሴንጀር ይኖረዋል። ትናንትና ኬሪየሮች ትልቅ ሴሌብሬሽን ነበረ፣ ለመጀመሪያ ጊዜ በ11 ዓመት ውስጥ ፕሮፊት አገኙ። ትልቅ ሴሌብሬሽን ሻምፔን ሲከፈል ነበር። ፓሴንጀር 5 ሚሊዮን ኬንያ ኮ ሁለት ነው፣ ሁለት ነጥብ አምስት ሚሊዮን ቱሪስት በአመት የምታመጣ ሀገር ነች። እኛ 20 ሚሊዮን ደርሰናል እና ይሄ እንደ አገር ሬፈረንስ ፖንት ቢሆን እንደዚህ ሴንተር ኦፍ ኤክሰለንስ እንደ ኢትዮጵያ አይነት አራት አምስት ኩባንያዎች የግልም የመንግስትም ልማት ድርጅቶች ማድረግ ከቻለን ክን ማጂን የኢትዮጵያ ኢኮኖሚ ላይ ምን ያህል ትራንስፎርሜሽን። ዛሬ 89 ጀት በአንድ ማድረስ ማዘዝ ኦርደር ማድረግ የሚችል ኩባንያ ነው። የቦይንግ የቦይንግ የአፍሪካ ውስጥ ትልቁ ነበር፣ ዋን ላርጀስት ካስተመር የቦይንግ ኢትዮጵያ አየር መንገድ ቦይንግ እያንዳንዱ አንድ ቢሊዮን ዶላር የኢትዮጵያ ኤርላይንስ ከቦይንግ ሲገዛ 11 ሺህ አሜሪካኖች ስራ ያገኛሉ። 11 ሺህ አሜሪካንስ። ይሄ በጥናት ያሳየው ነው። ኢትዮጵያ ኤርላይንስ በብዙ ቢሊዮን እየገዛ ነው። የመከበር ሪሌሽንሽፕ ራሱ ከዛ ነው የሚመጣው። ዛሬ ትራንዛክሽን አለ ሁሉ ሰው እና ይሄ ጥሩ ጥያቄ ነው የጠየቅሽ ስለ አየር መንገድ እንደ ኤግዛምፕል ይሁን ለማለት ነው በጣም ሌላኛው ነገር እንግዲህ የእርስ እዚህ ተወልደው አድገው ከዛ ወደ አሜሪካ ሄደው ተምረው ወደ ለስራ ወደ ሀገሮት ተመለሱ ወደ ትውልድ ሀገራት እና አቶ ዘመዴነህ ኢትዮጵያዊም አሜሪካዊም ስለሆኑ ለዓለም አቀፍ የንግዱ ማህበረሰብ ከአፍሪካ ጋር እንዲገናኝ እንደ ድልድይ አይነት ስራ ነው ያላቸው የሚል ነገር እሰማለሁ፣ አይቻለሁ። ያው ደርግ ሲመጣ ልጆች ነበር። ቤተሰቦቻችን ብዙ መቶ ሺህ ብዙ ሚሊዮን ኢትዮጵያውያኖች ለስደት ግዴታ ያገባ ነው የተዳረግ ነው በደርግ ምክንያት ነው። እና እኔም ልጆ ወጣቶች ሆነን ነው አሜሪካ ነገር ያደግነው። ሞስት ኦፍ አውር ላይፍ እዛ ነው የኖርነው ያደግነው፣ ግን የኢትዮጵያዊነታችን ከውስጣችን አይወጣም። የምንኮራባት ሀገር ነው፣ ችግርም በዛ ጊዜ ቢኖራት ቻለንጆች በየጊዜ ቢያጋጥማት፣ የተወለድንባት ያደግንባት። አባቴ አርበኛ ነበር በጣሊያን ጦርነት ጊዜ ወጣት ቢሆን የታገለ ሰው ነው። እሰማለሁ አያቶቻችን ኢትዮጵያን ብዙ አስከብሮ ያሉ ሰዎች ነው እኛ እንደነሱ ጠፋር አርበኞች በአሁኑ በምናውቀው ኤሪያ በፋይናንስ በቢዝነስ በብዙ ነገር እናግዛለን በሚል ነው እና እንዳልሽው የመጀመሪያ ጊዜ ኢትዮጵያ ለቪዝት የዛሬ 30 ዓመት መጣ ስ ለቪዝት ልጆቹ በጣም ጓጉቼ መጥቼ ነበርና ሮብ ቀን የመጣሁት እዚህ ለኛል ለኔክስት አንድ ጓደኛ አንዲት ልጅ አስተዋወቀኝ። አንዲት በጣም እንግዲህ በጣም በጣም ኢትዮጵያኖች በጠቃላይ ሁሉም ቆንጆ ሴቶች ነው ያለው። ለወንድ ችግር ነው። መቼም መተለከያ ለሚመጣ አስተዋወቀኝ። ሐሙስ ቀን ነው እንግዲህ። ሌላው ታሪክ ነው ማለት ይችላል። ሰኞ ተጋባን። ወዲ ሰኞ ልነጋባ መሞከር ነው ልበለው። ምክንያቱም ሐሙስ ተገናኝተን ማዘጋጃ ቤት ሄድን እና ስንሄድ ጠዋት ነው ሄድነው ትዝ ይለኛል። ምንድን ነው ፕሮሰሱ? ስንላቸው ምስክር ይዛችሁ ነው። የኢትዮጵያ ቢሮክራሲ ኮሚክ ነው። አንድ ፓርትዋን ግን አልነገሩን ውጭም ብቻ ያሉ እኛ ደግሞ ምስክር እኮ ነው። አንድ አጎተዋለ ባንከር ነው። ባክ ባክ ላገባ ነው ትለዋለች። ያለፈው ሳምንት ታነጋገረች። እንኳን ልታገቢ ቦይፍሬንድ እንዳለሽ አልነገርሽኝም ይላል። አንድ ሰው አግኝቻለሁ፣ ወድጀዋለሁ ተለቅ ያለ ሰው ነው እና አዩሹ ዩጋጅ ዩሹር ባት ስ አለ። እሺ ኦኬ ብሎ ምስክር ብለን እንደሄድን፣ ከዛ በኋላ ስንሄድ ምን ሊሆናል? ወረፋ አለ፣ አንድ ወር ነው። ይሄንን ጠዋት እኮ አልነገሩንም። ቢነግሩን እኮ እንዘጋጅ ነበር። ምስክር ምናስፈል። ያን ዕለት ማታ ጋር ኦን ፕሌይን እሷም፣ የዩሮፒያን ፓስፖርት ስላላት ኢትዮጵያ ነች። ያው ግን የጣላት ትውልድ ስለሆነች በአባቷ በኩል የቪዛ ችግር የለም። አሜሪካን ሀገር ሄድን፣ ቨርጂኒያ። አሜሪካን ሀገር መጋባት ሲምፕል ነው፣ የ15 ደቂቃ ፕሮሰስ ነች። መውጣቱ እሱ አይታሰብ ያለው ጣጣ ብዙ ነው። ጎኝን እዚ ዚ ሄደን ቁጫል የምትከፍለውን አምስት ዶላር ነው ምናምን ከፈልን። ሴትዮዋ ማሉ አለች፣ ማልን። ዳሳዊጋ ሜሪድ እን ትሪ ደይስ እን ፎር ደይስ እና

በማይታሰብ ጊዜ አቃቂ ነው፣ አቃቂ አራት ሺ ካሬ የወሰድን። አንዳንዴ አንኤክስፔክትድ የሆኑ ነገሮች ያጋጥሙሻል፣ በላይፍም በቢዝነስም። ኢትዮጵያና ኤርትራ ጦርነት ጀመሩ። ያኔ ታስታውሽ እንደሆን ታስታውሽ፣ የቱ ያንግ አሰብ ላይ ቃውሉ ተወሰደ ምናምን። ሴት ወድ ምንድን ነው የማደርገው እዚህ እየተመላለስኩ ይሄን ሁሉ ገንዘብ አውጥተን እያወጣን፣ በሚል ነው እንግዲህ የመጀመሪያ ኤክስፔሪንስ የኢትዮጵያ ውስጥ ኢንቨስት ለማድረግ የዛሬ 27 ዓመት ማለት ነው።

ብዙ ስራ እየሰራ ነው። ፌርፋክስ አሁን በቅርቡ ብራዚል ውስጥ እንዳልኩኝ ብራዚል ላቲን አሜሪካ ብዙ ኔትወርክ አለን፣ ኮኔክሽን አለና በጣም ትልቅ ከሚባል የብራዚሊየን ፈርም ኢንቨስትመንት ባንክ ጋር ሆነን የ500 ሚሊዮን ዶላር የኢንቨስትመንት ፋንድ አቋቁመን ስድስት ወር በፊት ግን ይሄም ቢሆን ለእኔ አትራክት ያደረገ ለምንድ ነው የ500 ሚሊዮን ዶላር አፍሪካ ውስጥ ኢንቨስት የሚደረገው። ከዛም ውስጥ ደግሞ 500 ሚሊዮኑም ለግብርና ነው፣ ለአፍሪካን አግሪካልቸር ነው፣ ቫሉ አዲሽን ለማድረግ ትራንስፎርሜሽን ለማድረግ እና ደምታውቂው ብራዚል በአግሪካልቸር በጣም የታወቀች ሀገር ነች። ገንዘቡም አላቸው፣ እውቀቱም አላቸው። እና ከአፍሪካ ጋር እና ከተመረጡት ስድስቱ ሀገሮች አንዱ ለኢንቨስትመንት አንዱ ኢትዮጵያ ነች። ይሄ ነው ራሱ ኤክሳይት ያደረገ። እና እንግዲህ ግሎባሊ የምንሰራቸው ነገሮች አሉ በአለም አቀፍ ደረጃ በጣም አክቲቭ ነኝ። አንድ ስምንት የሚሆኑ ካምፓኒዎች ላይ ቦርድ አባል ነኝ። ከዛ በላይ ደግሞ በየጊዜው እንደምታውቂው የትልልቅ ትልልቅ ኢንቨስትመንት ኮንፈረንሶች ላይ ኤክስክሉሲቭ የሆኑ ለብዙ ጊዜ ከነሱ ካላቸው ሰርክሎች አክሴስ ለማይሰጡት ቦታ እጋበዛለሁ፣ ሄዳለሁ፣ ንግግር አደርጋለሁ። ይህ ጥቅሙ ምንድነው? እንደዚ አይነት ኔትወርክ በጣም ኢምፖርታንት ነው ለቢዝነስ ዲሊንግ ሪሌሽንሽፕ ለማድረግ ስለ ኢትዮጵያ የሚሆን ስለ አፍሪካ ኢንቨስት በምናደርጋቸው ኤሪያዎች ላይ ዲሲዥን ሜከሮችን አብሮ አብሮ ቁጭ ብሎ እንዲህ ያለ ሰርክል ውስጥ እኛ ኢትዮጵያኖች እኛ አፍሪካኖች ልበልሽ አክሰስ ሲሰጠን ለቨሬጅ ማድረግ እንችላለን፣ ለኔትወርኩም ለቢዝነሱም ኢትዮጵያ ውስጥ ምንድን እየተደረገ ያለው አፍሪካ ውስጥ ምን እየተደረገ ያለው ነው ከእኛ ሲሰሙት አንዳንዴ ዝም ብሎ አናሊሲስ ተሰርቶ ከሚሰጣኝ እንግዲህ ዶናልድ ትራምፕ የመጡበት ንግግር ያደረጉበት ከእኛ ጋር እንደዚህ ቁጭ ብለው እሳቸውም እንደዚሁ ቅርብ ሆነው ነው ያለ ኢቨንቶች ላይ ፓርቲስፔት በማድረጋችን አሁን ለዚህ ለያዝነው ቢዝነስም ቢሆን ለኢትዮጵያም ቢሆን ለአፍሪካም ቢሆን አክሰሱ ቨሪ ኢምፖርታንት። በጣም ቆንጆ። ግን ከመጡበት ከሚሰሩት ስራ እና አሁን ካለዎት ሙያዊ አበርክቶ አንጻር ሁሌ የተለያዩ ቦታዎች ላይ ሲጋበዙ ወይ ሚዲያዎች ላይ ሲመጡ አቶ ዘመዴነህ ንጋቱ የምጣኔ ሀብት ባለሙያ ይላል በቂ ነው? ይኸውልሽ እንግዲህ መጀመሪያ ኢትዮጵያ ውስጥ ብዙ ሰው ያወቀኝ በኤርንስት ኤንድ ያንግ ምክንያት፣ ኢንቨስትመንት ባንኪንግ ግሩፕ ተያዝ ይባላል፣ የእሱ ሄድ ነኝ። ብዙ ላይ ብዙ ኮምፓኒዎች ከማማከር የማልፈን ኢንቨስትመንት ባንኪንግ ሲሰራ ምናምን እመራው ነበር። ና ምንም ችግር የለውም። የሙጣኔ ሀብት ባለሙያ ስባል ኢኮኖሚን አቃል ከሆነ፣ አዎ ፋይናንስ አቃል፣ ኢኮኖሚስት አይደሉም። እዚህ ላይ በጣም ሁልጊዜ የምናገራት ነገር እኔ ኢኮኖሚስት ኢኮኖሚስት ኢኮኖሚክስ አጥንቻለሁ ሀይ ሪስፔክት ለኢኮኖሚስቶች ፒኤችዲያቸውን ሰርተው ለፍተው የደረሱ ሰዎች እነሱ ሌጂትሜት ኢኮኖሚስቶች ናቸው። እኔ የፋይናንስ ሰው ነኝ። የኢንቨስትመንት ባንኪንግ፣ የፋይናንስ የብዝነስ ሰው ነኝ እና ነገር ግን በጣም ብዙ ስራ እየሰራሁ ስለሆነ ያለው ከማማከል እነዚህ ኤክስፕላኔሽን ከመስጠቶች አሁን ለምሳሌ ኢትዮጵያ ውስጥ በጣም ትልቅ ፋብሪካ አለን ልብስ የሚያመርት ለኤክስፖርት የሚያቀርብ የዛ ካምፓኒ ቸርማን ነኝ። ትልቅ ማልቲናሽናል ኩባንያ ነው። ኢንቨስተር ነው፣ ኢንቨስተር ነኝ። ኦኬ። ቴክኖሎጂ ላይ ፓርቲሲፔት አደረገሉ። በየሀገሩ ነው የሰራናቸው ስራዎች አሉና እምጣኔ ሀብታ ባለሙያና ኢንቨስተር ቢባል ሞር ኮምፕሪሄንሲቭ ይሆናል። ያም ከሆነ አፕሮፕሪት ከሆነ ምጣኔ ሀብት፣ ከባድ ቃል ነው። ኒቨርሲቲ ከባድ ነው፣ ረጅም ቃል ነው። ግን እሱም ከሆነ እኔም ችግር የለብኛ። ኢኮኖሚስት ግን አልባል። አቶ ዘመደይነ በጣም ኦፕቲሚስቲክ ናቸው ነው ይባል። በጣም ተስፈኛ ናቸው፣ በጣም ብዙ ወደፊት በጣም ብሩህ ነገር የሚታያቸው ሰው ናቸው ይባላል። ኢትዮጵያ ውስጥ ምን መነሻ ነው በጣም ተስፈኛ ያደረገውት?

አሜሪካ እንዴት አብታም ሆኖ እንዴት እንደዚህ በለጠጉ ጉዳይ ሳይሆን፣ እኛ የነሱ ምንም አይጎድለንም የሚል እምነት አለ። ሂዩማን ካፒታል ላይ ኢንቨስት አድርገው ሰዋቸው ላይ ሰው ትራይቭ እንዲያደርግ ያንን ጭንቅላ ከትምህርት ቤት ሲወጣ ወይም ያልተማረውም እንኳን ዘስት ቤዚክ የሆነውን እንኳን ኖሌጅ ያለውን ስኪል ያለውን ሰው ሰክሰስፉል እንዲያደርግ ኢንሴንቲቫይዝ የሚያደርግ ሲስተም ክሬት ስላደረጉ ነው። ኢቨን አንዳንዴ የአገሪቱ የሀገሪቱ ሰዎችም ሰክሰስፉል ያልሆኑበት ደረጃ የደረሱ ብዙ ኢትዮጵያኖች አሉ። ከዚሁ ያንን ታለንት ይዘው ወይም የኛ የልጆች ተወልደው እዚያ ያደጉ ያንን ዲኤንኤያችንን ኢንሄሪት አድርገዋል፣ ያን ኦፕቲሚዝም ኢንሄሪት አድርገዋል። ናው ስለ ኢትዮጵያ ግን ስፔሲፊክሊ ሳይማይ ነው፣ ምንም የማይጎድላት አገር ነች። ናቹራል ሪሶርስ አለን፣ ህዝብ አለን። ከ130 ሚሊዮን ኢትዮጵያ ውስጥ ውስጥ 75 የሚሆነው ከ30 እድሜ በታች ያለ ነው። ካስተማር ነው ኤክስፖዘሩን ከሰጠነው፣ ኦፖርቱኒቲውን እንዲካፈል እድገቱን እንዲካፈል ማድረግ ከቻልን የትም የማንደርስበት ምንም ምክንያት የለም። ብዙ ቻብል ያደጋለሁ መቶ ሀገር በላይ ሄጃለሁ። አስራ አንድ ሀገር ኖሬያለሁ። ሁልጊዜ ሬፈረንስ ፖይንቶች ሌሎች ሀገሮች ምንድን ነው የሚያደርጉት ነው። ብዝት ባለችው አካባቢ ብቻ ሳይሆን እንዴት ነው እኛ የምናደርገው። ኤቭሪ ዲሲዥን አይ ሜክ እዚህ ቁጭ ብዬም የሌሎች ሀገሮች ኤቭሪ ዴይ ኤግዛምፕል አለ ፕራክቲካል የሆኑ እሱን ስለማድረግ ነው ኦፕቲሚዝሜ። ከዛ የመጣ ነው። አንድ ሰው እኔ ምለው ዘመን ወደላ ይፎቁ በላቁ የምትሉት ነገር አለ ወይ የሚያዞራችሁ ምናምን ይለኛል። ኦፕቲሚዙ ከዛ ነው ወይ የምትቡት ነገር አለ ወይ ይለኛል። እና እንደቀልድ ማደርገው ማለት ነው፣ ግን ዱብል ነው ቻለንጅ ቢኖርብንም ትምህርት ቤት ሆኜ ኮሌጅ ሆኜ ታክሲ ነዳ ነበር። ታክሲ ሶስት ዓመት ነው ሁለት ዓመት ተኩል ሶስት ታክሲ ንልቻል። ፓርኪንግ ሎት ሰራ ነበረ ጆርጅ ታውን ዋሽንግተን ዲሲ ውስጥ። ወርክ ኤቲክስ ያስተምርሻል አሜሪካ እኛ ደግሞ ሬፊጅ የሆነ ሄድ ነው ልጆች ነን፣ ግን ወርክ ኤቲክስ ኢዝ ኢምፖርታንት። ከአሜሪካኖች አንዱ የምንማረው አይክንዱት የሚለውን ስፒሪት የሚመጣው ከዛ ነው። ሁልጊዜ አዲስ ነገር ቢልጌትስ አንሆንም፣ ወይም ለም መስክን ላንሆን እንችላለን፣ ግን አስፓየር የሚያደርግ አይነት ኤንቫይሮመንት ክሬት አድርገዋል። ከዛ ከዛ ነው ኦፕቲሚዝሙ የሚመጣውና ፕራክቲካል ነኝ። የእርስዎን ቅዳሜና ወር ልጠይቅዎት፣ ቅዳሜ ላይ ስላለች ስራ

ተራ እየወሰድን ግብዣ እናደርጋለን። ቤታችንን ወጣም እያል ቨሪ ጉድ ግሩፕ አለ ሰፋ ያለ ዋናው ግን በተቻለ መጠን ኢት ኦፕንስ ዘ ማይንድ። በየጊዜው አዲስ ነገር ትማሪያለሽ። አፍሪካ ውስጥም ግን በየክልሉም ደግሞ ኢንቨስትመንቶች ስላሉን አንዳንዴ በሱ ሰበብም ይሄዳለሁ። ሶ የቅዳሜና እሑድ የሚለው ዲፐንድ እንደምታውቀው፣ በጣም ሶሻሊ አክቲቭ የሆነ ከተማ ነው አገር ነው። ሰርግ አለ፣ ብዙ ለቅሶ አለ፣ ቀበር አለ ምናምን። ግን እሱ እሱ ራሱ ሬፍረንስ ፖይንት ከሌለሽ ስራ ብቻ ምንም ለውጥ በኋላ እንደውም ይሰለቻልና፣ ትልቅ ልጅ አለኝ። ትልቅ ልጅ ማለት እንግዲህ አሁን ሀያ ሁለት ዓመቱ ነው። በወስተን ነው ተማሪ ነው። ሌሎቹ ግን ሁለቱ ቤት ነው ያሉት፣ ትንሾች ናቸው። አንዳንድ ጊዜ የሚገርምሽ ነገር ያው እንደምታይን ትንሽ ወደ አዛውንትነትም የገባ ስለሆነ ትዊተር ላይ አንዴ ልጆቼን ፖስት አደርግ ይላሉ ማሄን፣ ባለቤቴንም ፖስት አደርግ ልጆ ነው እንዲያገቡት የሚጽፉት እኮ አንዳንዴ እንስቃለን አብረና ልጆቹን የሚያዩና አንድ ጊዜ ልጄ እዚህ ቢሮ ይሄ ቢሮ ልክ የዛሬ አራት ወር ስንከፍት ትንሹ ልጄ የአምስት ዓመቱ መጥቶ ነበረ። ጀስት ኢንስቲንክት ካሜራዬን አነስተውና ሰልፊ ያነሳው ፒክቸር ፖስት አደረኩኝ። ምን ብለው ይጽፋል እንዴ የልጅ ልጆ ማለት ሆነ። እና እንስቃለን እያየ ነው። በተለይ ማሂን ሳያው አንዳንዶቹ ኧረ ለኛ ቢተውልን ይ

ግን ላስት ፊው ማንትስ ሰንዴ ሞርኒንግስ፣ ምንም እናምሽ፣ ምንም ቅዳሜ ማታ ማሄ ጎትታ ትወስደኛለች እና አሁን ለመድኩትና እኔም ራሴ ሄድ ማለት ጀመሪያለ። ፍሬንድሽፕ ደስቲኔሽናችን ሰንዴ ሞርኒንግ ጠዋት ግፋ ቢል አንድ ሰዓት ላይ እንደርሳለን። በጣም አመሰግናለሁ። እኔም አመሰግናለሁ። ታንክ ዩ። ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይህንን ይመስላል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ